መዝሙር አንድ መቶ አንድ አቤቱ ምሕረትንና ፍርድን እቀኝልሃለሁ፣ እዘምራለሁ። ንጹሕ መንገድን አስተውላለሁ። ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ። በዐይኔ ፊት ክፉን ነገር አላኖርሁም። ሕግ ተላላፊዎችን ጠላሁ፣ ጠማማ ልብም አልተጠጋኝም። ክፉ ከእኔ በራቀ ጊዜ አላወቅሁም። ባልንጀራውን በቀስታ የሚያማን እርሱን አሳደድሁ። በዓይኑ ትዕቢተኛ የሆነውና ልቡ የሚሳሳው ከእኔ ጋር አይተባበርም። ከእኔ ጋር ይኖሩ ዘንድ ዐይኖቼ በምድር ምእመናን ላይ ናቸው። በቀና መንገድ የሚሄድ እርሱ ያገለግለኛል። ትዕቢትን የሚያደርግ በቤቴ መካከል አይኖርም። ዓመፅን የሚናገር በዐይኔ ፊት አይቀናም። ዓመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኀጢአተኞች ሁሉ በማለዳ እገድላቸዋለሁ። መዝሙር አንድ መቶ ሁለት አቤቱ ጸሎቴን ስማኝ፣ ጩኸቴም ወደ አንተ ይድረስ። በመከራዬ ቀን ፊትህን ከእኔ አትመልስ፣ ጆሮህን ወደ እኔ አዘንብል፣ በጠራሁ ቀን ፈጥነህ ስማኝ። ዘመኔ እንደ ጢስ አልቃለችና አጥንቶቼም እንደ መቃጠያ ተቃጥለዋልና እህል መብላት ተረስቶኛልና ተቀጸፉ፣ ልቤም እንደ ሳር ደረቀ። ከጩኸቴ ድምፅ የተነሣ አጥንቶቼ ከሥጋዬ ጋር ተጣበቁ። እንደ ምድረ በዳ ርኩም መሰልሁ። በፈረሰ ቤት እንዳለ እንደ ጉጉት ሆንሁ፣ ተጋሁ። በሰገነትም እንደሚኖር ብቸኛ ድንቢጥ ሆንሁ። ጠላቶቼ ሁል ጊዜ ይሰድቡኛል፣ የሚያሳድዱኝም ተማም አሉብኝ። አመድን እንደ እህል ቅም ያለሁና መጠጤንም ከንባዬ ጋር ቀላቅ እያለሁና ከቁጣህና ከመዓትህ የተነሣ አንስተኸኛልና ጥለኸኝም አልና። ዘመኖቼ እንደ ጥላ ዘን ብለዋል። እኔም እንደ ሳር ደርቅ ያለው አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያህም ለልጅ ልጅ ነው። አንተ ተነስ ጽዮንን ይቅር በላት፣ የምሕረቷ ጊዜ ነውና ዘመኗም ደርሶአልና፣ ባሪያዎችህም ድንጋዮቿን ወደዋልና ለመሬቷም አዝነዋልና። አቤቱ አህዛብ ስምህን፣ ነገሥታትም ሁሉ ክብርህን ይፈራሉ። እግዚአብሔር ጽዮንን ይሰራታልና በክብሩም ይገለጣልና። ወደ ችግረኞች ጸሎት ተመለከተ፣ ልመናቸውንም አልናቀም። ይህ ለሚመጣ ትውልድ ይጻፍ፣ የሚፈጠርም ሕዝብ ለእግዚአብሔር እልል ይላል። እግዚአብሔር ከመቅደሱ ከፍታ ሆኖ ተመልክቶአልና ከሰማይ ሆኖ ምድርን አይቶአልና የእስረኞችን ጩኸት ይሰማ ዘንድ ሊገደሉ የተፈረደባቸውን ያድን ዘንድ የእግዚአብሔርን ስም በጽዮን ምስጋናውንም በኢየሩሳሌም ይናገሩ ዘንድ፣ አሕዛብ በአንድነት በተሰበሰቡ ጊዜ መንግሥታትም ለእግዚአብሔር ይገዙ ዘንድ በኃይሉ ጐዳና መለሰለት። የዘመኔን አነስተኛነት ንገረኝ። በዘመኔ እኵሌታ አትውሰደኝ። ዓመቶችህ ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሠረት፣ ሰማያትም የእጅህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጐናጸፊያም ትለውጣቸዋለህ። ይለወጡማል፣ አንተ ግን ያው አንተ ነህ። ዓመቶችም ከቶ አያልቁም። የባሪያዎችም ልጆች ይኖራሉ፣ ዘራቸውም ለዘላለም ትጸናለች። መዝሙር አንድ መቶ ሦስት ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ ሁል ጊዜም አይቀስፍም፣ ለዘላለምም አይቈጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምሕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና፣ አቤቱ እኛ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው። ቃል ኪዳኑን በሚጠብቁ ትእዛዙንም ያደርጓት ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ ያዘጋጀ መንግሥቱም ሁሉን ትገዛለች። ቃሉን የምትፈጽሙ ብርቶችና ኃያላን። የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊቱ ሁሉ ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶቹ ሁሉ በግዛቱ ስፍራ አሉ እግዚአብሔርን ባርኩ። ፍጥረቶቹ ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። እግዚአብሔርን ባርኩ ነፍሴ ሆይ እግዚአብሔርን ባርኪ። መዝሙር መቶ አራት ነፍሴ ሆይ እግዚአብሔርን ባርኪ። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ፣ ክብርንና ግርማን ለበስህ። ብርሃንን እንደ ልብስ ለበስህ፣ ሰማይንም እንደ መጋረጃ ዘረጋህ። እልፍኙን በውኃ የሚሰራ ሰረገላውን ደመና የሚያደርግ በነፋስ ክንፍም የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል፣ ለዘላለም እንዳትናወጥ ምድርን በመሠረትዋ ላይ መሠረታት። በጥልቅ እንደ ልብስ ከደንሃት። በተራሮችም ላይ ውኆች ይቆማሉ። ከዘለፋህም ይሸሻሉ፣ ከነጐድጓድህም ድምፅ ይደነግጣሉ። ወደ ተራሮች ይወጣሉ ወደ ቆላዎች ወዳዘጋጀህላቸው ስፍራ ይወርዳሉ። እንዳያልፉትም ድንበር አደረግህላቸው ምድርን ይከድኑ ዘንድ እንዳይመለሱ። ምንጮችን ወደ ቆላዎች ይልካል። በተራሮች መካከል ውኆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ የበረሃ አህያዎችም ጥማታቸውን ይረካሉ። የሰማይ ወፎች በእነርሱ ዘንድ ያድራሉ በድንጋዩ ስንጥቅ መካከልም ይጮኻሉ። ተራሮችን ከላይ የሚያጠጣቸው ከስራ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም ሳርንም ለእንስሳ ያበቅላል። ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል። እህልም የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ። በዚያም ወፎች ይዋለዳሉ፣ የሽመላ ቤትም የእርሱ ጎረቤት ነው። ረጃጅም ተራራዎች ለዋላዎች፣ ድንጋዮችም ለሽኮኮዎች መሸሻ ናቸው። ጨረቃን ለጊዜዎች አደረገም፣ ፀሐይም መግቢያውን ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል። በእርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ ግልገሎች ለመንጠቅ ለመጠበቅ ይጮኻሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ሥራ ይወጣል። አቤቱ ሥራህ እጅግ ብዙ ነው፣ ሁሉም በጥበብ አደረግህ፣ ምድርም ከፍጥረት ተሞላች። ይህች ባህር ታላቅና ሰፊ ናት። በዚህ ስፍራ ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሶች አሉ። በዚያ ጊዜ መርከቦች ይሄዳሉ፣ በዚያም ላይ የፈጠርኸው ዘንዶ ይጫወትበታል። ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጣቸውም ጊዜ ይሰበሰባሉ። እጅህን ትከፍታለህ፣ ከመልካም ነገርም ይጠግባሉ። ፊትን ስትሰውር ይደነግጣሉ። ነፍሳቸውን ታወጣለህ ይሞታሉም ወደ አፈራቸውም ይመለሳሉም። መንፈስህን ትልካለህ ይፈጠራሉም፣ የምድርንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሁን፣ እግዚአብሔር በስራው ደስ ይለዋል። ምድርን ያያል እንድትንቀጠቀጥም ያደርጋል። ተራሮችን ይዳስሳል ይጤሳሉም። በሕይወቴ ሳለሁ ለእግዚአብሔር እቀኛለሁ፣ ለአምላኬም በምኖርበት ዘመን ሁሉ እዘምራለሁ። ቃሌ ለእርሱ ይጣፍጠው፣ እኔም በእግዚአብሔር ደስ ይለኛል። ኀጣን ከምድር ይጥፉ፣ አመጸኞች እንግዲህ አይገኙ። ነፍሴ ሆይ እግዚአብሔርን ባርኪ። ሃሌ ሉያ። መዝሙር አንድ መቶ አምስት እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ ተቀኙለት፣ ዘምሩለት ታምራቱንም ሁሉ ተናገሩ። በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁ። ሁል ጊዜ ፊቴን ፈልጉ። ባሪያዎቹ የአብርሃም ዘር፣ ለርሱ የተመረጣችሁ የያዕቆብ ልጆች ሆይ የሰራት እንድንቃስቡ ታምራቱን የአፉንም ፍርድ። እርሱ እግዚአብሔር አምላካችን ነው፣ ፍርዱ በምድር ሁሉ ላይ ቃል ኪዳኑም ለዘላለም እስከ ሺህ ትውልድ ያዘዘውን ቃሉን አሰበ። ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓት እንዲሆን ለእስራኤልም የዘላለም ኪዳን እንዲሆን አጸና። እንዲህም አለ ለአንተ የከናንን ምድር የርስታችሁን ገመድ እሰጣለሁ። ይህም የሆነው እነርሱ በቁጥር ጥቂቶች ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። ከሕዝብ ወደ ሕዝብ ከመንግሥትም ወደ ሌላ ሕዝብ አለፉ። የቀባኋቸውን አትዳስሱ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለ እነርሱም ነገሥታትን ገሠጸ። በምድር ላይ ራብን ጠራ፣ የእህልን ኃይል ሁሉ ሰበረ። በፊታቸው ሰውን ላከ፤ ዮሴፍ ለባርነት ተሸጠ። እግሮቹም በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥ ላከ ፈታውም የአሕዛብም አለቃ አስፈታው፣ የቤቱ ጌታ፣ የጥሪቱ ሁሉ ገዢ አደረገው። አለቆቹን እንደ ፈቃዱ ይገሥጽ ዘንድ፣ ሽማግሌዎቹንም ጥበበኞች ያደርጋቸው ዘንድ። እስራኤልም ወደ ግብፅ ገባ፣ ያዕቆብም በካም አገር ተቀመጠ። ሕዝቡንም እጅግ አበዛ፣ ከጠላቶቻቸውም ይልቅ አበረታቸው። ሕዝቡን ይጠሉ ዘንድ በባሪያዎቹም ላይ ይተናኰሉ ዘንድ ልባቸውን ለወጠ። ባሪያውን ሙሴን የመረጠውንም አሮንን ላከ የታምራቱን ነገር በላያቸው ድንቁንም በካም አገር አደረገ። ጨለማን ላከ ጨለመባቸው፣ በቃሉም አመፁ። ውኃቸውን ወደ ደም ለወጠ ዓሦቻቸውንም ገደለ። ምድራቸው የንጉሶቻቸውን ቤቶች በጓጉንቸር ሞሉ። ተናገረ የውሻ ዝንብ ትንኝም በዳርቻቸው መጡ። ዝናባቸውን በረዶ አደረገው እሳትም በምድራቸው ተቃጠለች። ወይናቸውንም በለሳቸውንም መታ የአገራቸውንም ዛፍ ሁሉ ሰበረ። ተናገረ አንበጣም ስፍር ቁጥር የሌለውም ኩብኩባ መጣ። የአገራቸውንም ለምለም ሁሉ በላ፣ የምድራቸውንም ፍሬ በላ። የአገራቸውንም በኩር ሁሉ የጉልበታቸውን መጀመሪያ ሁሉ መታ። ከወርቅና ከብርም ጋር አወጣቸው፣ በወገናቸውም ውስጥ ደዌ አልነበረም። ፈርተዋቸው ነበርና ግብጽ በመውጣታቸው ደስ አላት። ደመናን ለመሸፈኛ ዘረጋባቸው እሳትንም በሌሊት ያበራላቸው ዘንድ ዘረጋ። ለመኑ ድርጭትንም አመጣላቸው፣ የሰማይንም እንጀራ አጠገባቸው። ዓለቱን ሰነጠቀ ውሃውም ፈሰሰ፣ ወንዞች በበረሃ ሄዱ። ለባሪያው ለአብርሃም የነገረውን ቅዱስ ቃሉን አስቧልና፣ ሕዝቡንም በደስታ የተመረጡትንም በእልልታ አወጣ። የአሕዛብንም አገሮች ሰጣቸው፣ የወገኖችንም ድካም ወረሱ፣ ሕጉን ይጠብቁ ዘንድ ሥርዓቱንም ይፈልጉ ዘንድ። ሃሌሉያ።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 በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ። በወደድኋቸው ፈንታ አጣሉኝ፣ እኔ ግን እጸልያለሁ። በመልካም ፈንታ ክፉን፣ በወደድኋቸውም ፈንታ ጠላትነትን መለሱልኝ። በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። በተማወገተም ጊዜ ተረድቶ ይውጣ፣ ጸሎቱም ኃጢአት ትሁንበት። ዘመኖቹም ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድ። ልጆቹም ድሃደግ ይሁኑ፣ ሚስቱም መበለት ትሁን።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 ምሽኪኑንም ከፋንዲያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘችም የልጆች እናት የሚያደርጋት ሃሌ ሉያ መዝሙር አንድ መቶ አስራ አራት እስራኤል ከግብፅ የያይቆብም ቤት ከእንግዳ ሕዝብ በወጣ ጊዜ ይሁዳ መቅደሱ እስራኤልም ግዛቱ ሆነ ባሕር አየች ሸሸችም ዮርዳኖስም ወደ ኋላው ተመለሰ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 ወደ ሲኦልም የሚወርዱ ሁሉ። እኛ ሕያዋን ግን ከዛሬ ጀምሮ እስከ ዘላለም እግዚአብሔርን እንባርካለን። ሀሌሉያ። መዝሙር አንድ መቶ አስራ ሰባት አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ ያመስግኑት። ምሕረቱ በእኛ ላይ ጸንታለችና የእግዚአብሔርም እውነት ለዘላለም ትኖራለች። ሀሌሉያ። መዝሙር አንድ መቶ አስራ ስምንት እግዚአብሔርን አመስግኑ ቸር ነውና፣ ምሕረቱ ለዘላለም ናትና። ቸር እንደሆነ ምሕረቱም ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። በተጨነቅሁ ጊዜ እግዚአብሔርን ጠራሁት፣ ሰማኝ፣ አሰፋልኝም። እግዚአብሔር ረዳቴ ነው፣ አልፈራም፣ ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው እኔም በጠላቶቼ ላይ አያለሁ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛብ ሁሉ ከበቡኝ፣ በእግዚአብሔርም ስም አሸነፍኋቸው። መክበቡንስ ከበቡኝ፣ በእግዚአብሔርም ስም አሸነፍኋቸው። ንብ ማርን እንደሚከብ ከበቡኝ፣ እሳትም በእሾህ ውስጥ እንዲነድ ነደዱ፣ በእግዚአብሔርም ስም አሸነፏቸው። ገፋህኝ፣ ለመውደቅም ተንገደገድሁ። እግዚአብሔር ግን አገዘኝ። ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ኃይልን አደረገች። አልሞትም በሕይወት እኖራለሁ እንጂ፣ የእግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። የጽድቅን ደጆች ክፈቱልኝ ወደ እርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህች ከእግዚአብሔር ዘንድ ሆነች፣ ለዐይናችንም ድንቅ ናት። እግዚአብሔር የሠራት ቀን ይህች ናት፣ ሐሴትን እናድርግ፣ በእርሷም ደስ ይበለን። አቤቱ ባክህ አሁን አድን፣ አቤቱ ባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው። ከእግዚአብሔር ቤት መረቅናችሁ። እግዚአብሔር አምላክ ነው፣ ለእኛም በራልን። እስከ መሠዊያው ቀንዶች ድረስ የበዓሉን መሥዋዕት በገመድ እሠሩት። አንተ አምላክ የነህ አመሰግንህም አለሁ። አንተ አምላክ የነህ ከፍ ከፍ አድርግሃለሁ። ሰምተህኛልና መድኃኒትም ሆነህኛልና አመሰግንሃለሁ። እግዚአብሔርን አመስግኑ፣ ቸርነውና እና ምሕረቱ ለዘላለም ናትና መዝሙር አንድ መቶ አስራ ዘጠኝ በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። አመፅንም አያደርጉም በመንገዶቹም ይሄዳሉ። ትእዛዛትህን እጅግ እንጠብቅ ዘንድ አንተ አዘዝህ። ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድ ነበር። ትእዛዝህን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግንሃለሁ። ሥርዓትህን እጠብቃለሁ፣ በፍጹም አትጣለኝ። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግሁህ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርሁ። አቤቱ አንተ ብሩክ ነህ፣ ሥርዓትህን አስተምረኝ። የአፍህን ፍርድ ሁሉ በከንፈሬ ነገርሁ። እንደ ብልጥግና ሁሉህ በምስክርህ መንገድ ደስ አለኝ። ትእዛዝህን አሰላስላለሁ መንገድህንም እፈልጋለሁ። በትእዛዝህ ደስ ይለኛል፣ ቃልህንም አልረሳም። ለባሪያህ መልካም አድርግ፣ ሕያው እንድሆን ቃልህንም እንድጠብቅ። ዐይኖቼን ክፈት፣ ከሕግህም ታምራትህን አያለሁ። እኔ በምድር እንግዳ ነኝ፣ ትእዛዛትህን ከእኔ አትሰውር። ነፍሴ ሁልጊዜ ፍርድህን እጅግ ናፈቀች። ከትእዛዛትህ የሳቱትን ትዕቢተኞችንና ርጉማንን ዘለፍህ። ምስክርህን ፈልጌያለሁና ስድብንና ነውርን ከእኔ አርቅ። አለቆች ደግሞ ተቀምጠው እኔ ናሙኝ፣ ባሪያህ ግን ሕግህን ያሰላስል ነበር። ምስክርህም ተድላይ ነው፣ ሥርዓትህም መካሪ ነው። ነፍሴ ወደ ምድር ተጠጋች፣ እንደ ቃልህ ሕያው አድርገኝ። መንገድህን ነገርሁ ሰማኸኝም። ሥርዓትህን አስተምረኝ። የሥርዓትህን መንገድ እንዳስተውል አድርገኝ፣ ተአምራትህንም አሰላስላለሁ። ከሐዘን የተነሣ ነፍስ ያንቀላፋች፣ በቃልህ አጠንክረኝ። የአመፅን መንገድ ከእኔ አርቅ፣ በሕግህም ማረኝ። የእውነትህን መንገድ መረጥሁ፣ ፍርድህንም አልረሳሁም። አቤቱ ምስክርህን ተጠጋው፣ አታሳፍረኝ። ልቤን ባሰፋኸው ጊዜ በትእዛዝህ መንገድ ሮጥሁ። አቤቱ የሥርዓትህን መንገድ አስተምረኝ ሁልጊዜም እፈልገዋለሁ። እንዳስተውል አድርገኝ ሕግህንም እፈልጋለሁ በፍጹም ልቤም እጠብቀዋለሁ። እርስዋን ወድጃለሁና የትእዛዝህን መንገድ ምራኝ። ልቤን ወደ ምስክርህ አዘንብል፣ ወደ ስስትም አይሁን። ከንቱ ነገርን እንዳያዩ ዐይኖቼን መልስ፣ በመንገድህ ሕያው አድርገኝ። እንዲፈራህ ባሪያህን በቃልህ አጽና፣ ፍርድህ መልካም ናትና። የተጠራጠርሁትን ስድብ ከእኔ አርቅ። እነሆ ትእዛዝህን ናፈቅሁ፣ በጽድቅህ ሕያው አድርገኝ። አቤቱ እንደ ቃልህ ምሕረትህና መድኃኒትህ ይምጡልኝ፣ በቃልህ ታምኛለሁና ለሚሰድቡኝ በነገር እመልስላቸዋለሁ። በፍርድህም ታምኛለሁና የእውነትን ቃል ከአፌ ፈጽመ አታርቅ። ለዘላለም ዓለም ሁል ጊዜ ሕግህን እጠብቃለሁ። ትእዛዛትህንም ፈልጌያለሁና አስፍቼ እሄዳለሁ። በነገሥታት ፊት ምስክርህን እናገራለሁ አላፍርምም። እጅግም በወደድኋቸው በትእዛዛትህ ደስ ይለኛል። እጆቼንም ወደ ወደድኋቸው ወደ ትእዛዛትህ አነሳለሁ፣ ሥርዓትህንም አሰላስላለሁ። ለባሪያህ ተስፋ ያስደረግኸውን ቃልህን አስብ። ቃልህ ሕያው አድርጎኛልና፣ ይህች በመከራዬ ደስ አሰኘችኝ። ትዕቢተኞች እጅግ አመጹ፣ እኔ ግን ከሕግ አልራቅሁም። ከጥንት የነበረውን ፍርድህን አሰብሁ፣ አቤቱ፣ ተጽናናሁም። ሕግህን ከተው ከኀጢአተኞች የተነሣ ሐዘን ያዘኝ። በእንግድነት የአገር ሥርዓትህ መዝሙር ሆነችኝ። አቤቱ፣ በሌሊት ስምህን አሰብሁ፣ ሕግህንም ጠበቅሁ። ትእዛዛትህንም ፈልጌያለሁና ይች ሆነችልኝ። እግዚአብሔር ክፍሌ ነው፣ ሕግህን እጠብቃለሁ አልሁ። በፍጹም ልቤ ወደ ፊትህ ተማለልሁ፣ እንደ ቃልህ ማረኝ። ስለ መንገዶችህ አሰብሁ እግሬንም ወደ ምስክሮች መለስሁ። ትእዛዝህን ለመጠበቅ ጨከንሁ፣ አልዘገየሁምም የኀጢአን ገመዶች ተተበተቡብኝ፣ ሕግህን ግን አልረሳሁም። ስለ ጽድቅህ ፍርድ በኩለ ሌሊት አመሰግንህ ዘንድ እነሣለሁ። እኔ ለመፈሩ ሁሉ ትእዛዝህንም ለሚጠብቁ ባለንጀራ ነኝ። አቤቱ ምሕረትህ በምድር ሁሉ ሞላች፣ ሥርዓትህን አስተምረኝ። አቤቱ እንደ ቃልህ ለባሪያህ መልካም አደረግህ። በትእዛዛትህ ታምኛለሁና